ዛሬ ሳይለይልን ይልን ወዴት እምሄድ የለም። ወይኔ መልካሙ፣ ቆይ አንተ ልጅ ምን አድርግ ነው እምትለኝ? እምነግርህ ነገር እንድታዳምጠኝ ፈልጋለሁ። አንተ ልጅ በእጄ መሞት ፈልጋል እንዴ? ከሆነልን ልትሞክሬን ትችላለህ። ስማ፣ ማነው ግን ሄደህ ሰበብ ፈልገው ያለ ይሁን? ለአቶ መልካሙ፣ እኔ ለቀልድ የሚሆን ጊዜ የለኝም አባታቸው ያመጡት ገንዘብ ምንም የማላቀረው እንደሚመስል ምንም ወቅ እኔ ምን ያገባኛል? አሁን ከመንገድ ውጣልኝ። ባልወጣስ አሁን ከመንገድ የተለቀላ አትለቀም? አልለቅም አልኩ አይደል። አባዬ አባዬ እባክህ ተው እባክህ አባዬ እባክህን ስሞት አባዬ እባክህን ተረጋጋ። የሚወዳትንና የሚያፈቅራትን ሀናን ለማገዝ እራሱን ያሳመነው አሴር ዛሬ ላይ ከእንጀራ አባቱ ጋርም ትልቅ ፉክክር ላይ ናቸው። በዚህ አጋጣሚ ግን የእንጀራ አባቱ ልጅ የሆነችው ፍቅር ተከስታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በኖላዊ ድራማ በክፍል ሀያ ሁለት በባለፈው ክፍል ያየነውና የተመለከትነውም አሴር ከእንጀራ አባቱ ጋርም ገጥሞም ነበረ። በዚህም ገንዘብ ስጠኝ፣ ገንዘብ ያስፈልገኛል ሲለው ነበር ቪዲዮ ያቆመው። ዛሬስ ምን ተፈጠረ፣ ምን ተከናወነ የሚለውን የምንመለከትና የምናይ ይሆናል ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ ሁልጊዜ የሚለቃቸው ቪዲዮዎች ቀድመው እንዲደርሷችሁ የደወል ምልክቷንም በማጥቆር ቤተሰብ ይሁኑ እያልኩኝ ዛሬ እንግዲህ እንደምታዩት እና እንደምትመለከቱትም የሰላም ፍቅረኛ የሆነው በሌላ በኩል ደግሞ የሰላም እናት የወይዘሮ ሜላት የድርጅቷ ሰራተኛ አንተነህ ለሰላም ደውሎም እንገናኝ በማለት ያወራታል። ነገር ግን እሷ ለማግኘት ብትፈልግም እንኳን ይቅርታ ካልጠየቀኝ ያለች ነው። ቀደም ፍቅረኛሞች ሳሉም ልጅ ተረገዘ ምን ላድርግ በምትለው ሰዓትም እሱም ደግሞ የልጅ ማሳደግ ፍላጎቱ አሁን አልደረሰም። ስለዚህ እንደምታደርጊ አድርጊው ብሏት ነበር የሄደው። ነገር ግን ሰላም በዛን ሰዓት ነበር ልጁን እንዲወልድ ለማድረግም እሷ ላይም አደጋ ላይ የወደቀችው። ታዲያ ይሄ ነገር ሳይውል ሳያድር እንዴት በፍቅሩ ተያያዝኩኝ እያለች ለራሷም እየጠየቀችው ነው። ነገር ግን ሀና እያጽናናቻትና እያበረታቻት ነው። ተገናኙ፣ መገናኘት አለባችሁ የቀድሞ ፍቅረኛ ሽሻልሻል ከሌላ ከሌላ ከምትይ ስትላትም ምክር ነገር ሰጣትም ነበር። ነገር ግን ሀና እንዴት ነው ከብዙ ሰው ጋር እንደ ተገናኘው ብታወቂ ኑሮ እንደዚህ ባላሽ ነበር ስትል የሰማናት ሰላምን። ታዳ ሰላምንም አንተነህ ባላት መሰረትን እንድትገናኝ ወሰነች። ሰላምም አንተነህን ለማግኘት ሄደች። ከአንተነህ ጋርም ተገናኘች። ታዲያ እንደጠበቀችውም አላገኘችውም። እንዴት ነው፣ በምን አይነት ሁኔታ ነው የጠፋሽው በማለትም አልጠየቃትም። ምንድን ነው ናፈቅሽኝ እኮ እያለ እንደ ቀድሞው የፍቅር ቃላቶችን እየደረደረ ቢዋራትም እንኳን እሷ ግን ይቅርታውን ነበር የምትጠብቅና ውስጧ ግን አልተደሰተም። ታዲያ አንተነህ ከዚህ ርቀን የሟረሃለኝ ብትለውም እሱም ደግሞ ስራ እንደረፈደበትና አለቃውም እንደምትናደድበት ይነግራታል። አለቃው እንግዲህ የሰላም እናት ናት። እናም እንደተለመደውና እንደ ቀድሞም አለቃዬ እናትሽ ወይዘሮ ሜላት ትቆጣኛለች፣ ትናደድብኛለች። ስራ ደግሞ በስቷል፣ መሄድ ይኖርብኛል ብሎም ጥሏት ይሄዳል። በዚህም ሰላም በጣም ተናዳለች። ወደ ቤት ትመለስና ሀናንም ታናግራታለች። በቃ ይቅርታ ይጠይቀኛል ብዬ ስጠብቀው እሱ ግን ይቅርታ አልጠይቀኝም እያለች ነው። በዚህም ሀና አንቺ ተረጋጊ እንጂ እያለቻት ነው። አሴርም የሀናን አባት ለማሳከም አሁን ደፋ ቀና እያለ ነው። በዛውም ከኃይለኛው፣ ወይም ከእንጀራ አባቱ ጋርም ትልቅ ፉክክርም ገጥሟል። እናም እንዳገኘውም እሺ አቶ መዝገቡ ከዚህ ነው እንዴ ያለኸው? እያለም ሊያሾፍበት ጀመረ። እሱም ደግሞ አዜር አባዬ እኔ ኮ አንተን ፈልጌ ነው ያው አላደለ ናፈቀኝ እያለ በትትናም ሊገልጽለት ሲልም እሱም ደግሞ አባዬ አትበለኝ እኔ አባዬ እንድትለኝ አልፈልግህም በማለትም በቁጣና በብስጭት ይመልስለታል። አሁንም መዝገቡ ብር እንደሚያስፈልገውና እንደሚያግዘውም ይጠይቀዋል። እሺ ገንዘብ ነው አይደል ያልከው? እሺ ቢለውም እሱም ደግሞ አዎ ሶስት መቶ አራት መቶ ያለህን ስጠኝ ሲለውም አራት መቶ ሶስት መቶ ሲለው እሱም ኪሱን እየፈተሸ አዎ እንደዛ ከሆነ ሶስት መቶ ሺህ አራት መቶ ሺህ ቢሆንም ያለህን እያለም ድጋሜ ጠየቀው በሚልበት ሰዓትም አቶ መልካሙ ግን በጣም ተናዶ ነበር። ሶስት መቶ አራት መቶ ሺህ ብር ነው ያልከው? አንተ ትቀልዳለህ አይደል እዚህ አካባቢ እንዳላ ይህ በማለትም በጣም ተናዶበታል። ነገር ግን ከኋላ ሆና ልጁ የምትሆን ፍቅር ትመለከታቸዋለች። ታዲያ በማግስቱም ከዘው አካባቢም ሆኖ ሲጋራ ያጨሰ ያገኘዋል። አቶ መልካሙም መዝገቡን ያገኘዋል። እሺ ይሄንን ሲጋራ በጠዋቱ ተጋጥሞ አረባክህ በማለትም ይጀምረዋል። እሱም ደግሞ መዝገቡ ያው ልጅ እኮ ከአባቱ ነው የሚወስደው አንተ አገር ያወቀህ አጫስ ስለሆንክ በማለትም ይነግረዋል። ይህም አቶ መልካሙ በጣም ተናዷል። ይሄ ዙሪያ ጥምጥም ይህን ለመናገር ነው አይደል እያለም እየተበሳጨና እየተናደደም ሁሉን ነገርም ይነግረዋል። ነገር ግን አሁንም መዝገቡ በጣም አስረግጦም እየነገረው ነው ገንዘብ እንደሚያስፈልገውና የቤተሰቦች እንደሚሰጠውም ይነግረዋል። እኔ እኮ ስጠኝ የምልህ የቤተሰቦችን ነው። ነገር ግን አንተ እንደዚህ ለምን ትሆናለህ? ይሄ ስግብግብነትህ አይበቃህም? በማለትም በድፍረት ይናገረዋል። አቶ መልካሙም ለምንድን ነው እንደዚህ የምትለኝ ይሄን ያህል ተናንቀናል ማለት ነው በማለትም ሲመልስለትም፣ መዝገቡም አሁንም በድፍረት ይኸውልህ ያኔ በልጅነቴ ስትመታኝና ስትቀጠቅጠኝ ኑር ያለው ነገር ግን ዛሬ ገንዘቤን ካልሰጠኸኝ አሁን በጉልበት እንዴት እንደምሰጠኝ አሳያለሁ፣ በማለትም ይሄንን ቃል ሲወረውርም፣ አቶ መልካሙም በጣም ተናዶ ከኪሱ ያለውን መሳሪያ በማውጣትም ለመተኮስ ሲሞክርም ከወደ ኋላ ልጁ ትመለከተው ስለነበር በመዝገቡና በአቶ መልካሙ መሀልም ገብታ አባዬ እንዳትተኩሰው፣ ይቅርብህ፣ ይሄ ነገር ይቅርብህ በማለትም ታገላግላቸዋለች። መዝገቡም አሁንም ይርቃል። መልካሙም አንተን እዚህ እኮ ደፍቼ እስር ቤት ከምገባ ብዬ ነው እንጂ ፈርችህ እንዳይመስል በማለትም እየፎከረና እየዛተ ይሄዳል ማለት ነው። በሌላ በኩል ደግሞ ወይዘሮ ሜላት ሀናንም ስራ ከጨረሽ እኮ ወደ ቤትሽ መሄድ ይኖርብሻል፣ እንዲሁም ከአባትሽ ጋር ጥሩ ጊዜ ማሳለፍ ይኖርብሻል እያለቻት ነው። በተጨማሪም እያመሰገነቻት ነው። ከመልክ መልክ፣ ከጸባይ ጸባይ፣ ሁሉን አሟልቶ የሰጠሽ እንደ ወላጆችሽ ምን ያህል የታደሉና የተባረኩ ቢሆን ነው እያለቻት ነው። አነም፣ አረ የዚህን ያልኮ እኔም እኮ ሰውነኝ ጎደሎ አይጠፋኝም፣ በማለት ትመልስላታለች። ታዲያ ወይዘሮ ሜላትም ይውልሽ፣ አንድ ነገር የምነግርሽ ነገር አለይ፣ በማለትም አንተነህ የሚባል የድርጅቴ ሰራተኛ አለ። ስለዚህ አንቺን ይፈልግሻል እና ተጠንቀቂው፣ እሱ ማለት ሁሉን ሴት የሚያባብልና እንዲሁም ሁሉን ሴት የሚያይና የማይምር ነው ትላለች። ታዲያ ወይዘሮ ሜላትም እናም ከዚህ ልጅ እንድትርቄ እፈልጋለሁ እንዲያገኝሽም አልፈልግም ትላለች። ሀናም ችግር የለውም አያገኘኝም በማለት ወደ ቤቷ ትሄዳለች። በዚህም አሁን ወይዘሮ ሜላት የልጇ ፍቅረኛ መሆኑን አታውቅምና አሁን ሁሉንም ነገር የሰላም የልጇ ፍቅረኛ መሆኑ ሲታወቅ ምን ይፈጠር ይሆን? በሌላ በኩል ደግሞ መዝገቡና አቶ መልካሙ ሲጨቃጨቁ ያየች የአቶ መልካሙ ልጅ እንደተለመደው አሴር መንገድ ላይ ሆኖም እያጨሰሳለም ትቀርበዋለች። እናም እንዴት ነው ወንድም ላናግርህ እፈልጋለሁ በማለትም ታናግረዋለች። ታዲያ እሱም ምን ፈልገሽ ነው እህቴ ሲላትም እሷም ማውራት እንደፈለገች እና እንዲሁም ከአቶ መልካሙ ጋር በምን እንደተጨቃጨቁም ትጠይቀዋለች። እሱም ደግሞ ግዴታኮ የለብኝም አልነግርሽም ሲላትም፣ ግዴ ለህም ማውራይ በማለትም ስማቸውንም ተስተዋወቁ። ስሙ መዝገቡ እንደሚባል እና እንዲሁም የእንጀራ አባቱም እንደሆነ ነገራት። ከዛም ደነገጠች። እንዴ መዝገቡ ማለት አንተ ነህ አይደል? በማለትም ደንግጣ ከዚህ ቦታ ርቀን ሁሉንም ነገር ላውራ የማራህ ነገር አለኝ ብላም ወደ ካፌ ይዛው ሄደች። ከዛም ስለ እናቷና እናቷ እንደሌለችና እንዲሁም አሴርን እናቷ ስታሰቃየው እንደቆየችም ብዙ ነግራኛለች በማለትም አሁንም መዝገቡ የሚባል ልጅ በአጋጣሚ ካገኘሽ ይቅርታ ብላለች ብላኛለች እናቴ በማለትም ተነግረዋለች። አሴርም እስከዚህ ድረስ አሳስባታለሁ ማለት ነው፣ በማለትም ይቅርታዋንም ተቀበለ። በዚህም አባቷ በጣም አስቸጋሪና እንዲሁም ኃይለኛ ቁጡ እንደሆነም እየተናገረች በአባቴ ምክንያት ብዙ ሰው አይቀርበኝም፣ እንዲሁም ገለልተኛ ነኝ። ስለዚህ የመጀመሪያ ጊዜ ከአንተ ጋር ተቀምጬ አወራኸኝ፣ ስለዚህ በጣም አመሰግናለሁ እያለችም አሴርንም አመሰገነችው። ከዚህ በኋላ ብሞትም በደስታ ነው ትለዋለች። አሴርም አንችኮ ገና ልጅ ነሽ፣ ስለዚህ ማሰብና መጨነቅ የለብሽም። እህቴ ነሽ በማለትም እያበረታትና እያጽናናት ሳለም እሷም ደግሞ እናቴ ታዋራይ ነበረ የመዝገቡ ቤተሰብ ንብረት ነው ገንዘብ ነው ይሄ ያለንበት ብላኛለች ትላለች። በዚህም መዝገቡም አዎ ነበረ እንጂ አባትሽ መጥቶ ቀማን እንጂ በማለት ሁሉንም ነገር ይነግራታል። እናም አሁን ንብረትና ገንዘብ ፈልገህ ነው አይደል የመጣህ ስትለውም አዎ እፈልጋለሁ ሲልም እሷም ደግሞ አባቴ ክፉ ሰው ስለሆነ ይቅርብህ ትለዋለች። አሴርም ለምን ሲባል እስከ ለተሞት የድረስ ነው የምጋፈጠው። ይሄን ነገርማ ላቆም አልችልም በማለትም አስፈራሪው፣ ብሎ ነው አይደል የላከሽ በማለት ፍቅርን ይነግራታል። እሷም ደግሞ እኔ እኮ ይገልሃል ብዬ በመፍራት ነው። ነገር ግን ከዛ በፊት ሁሉንም ነገር አሁን እረጋባል። ትግስት አድርግና እኔ ሁሉንም ነገር አጣርቼ እነግረሃለሁ በማለትም በትግስት እንዲቆይ ታደርገዋለች። በሌላ በኩል አንተነህና ሰላምም ተገናኝተው እያወሩም ሳለ አሁንም ሰላም ወደ መጸዳጃ ቤት ሲትሄድም አንተነህም ወዲያሁኑ ያደረገው ስልኳን መፈተሽ ነበር። ስልኳንም የሚፈትሽበት ምክንያት የሃናን ስልክ ቁጥር ለማግኘት ነው። እናም እየተደነባበረም ሳለ ሰላም ትመጣና ለምንድነው ምን እያደረክ ነው ስልኬን? ስትለውም እሱም ደግሞ ይሁልሽ ቀደም እኮ በጣም ስለምወድሽና ስለማፈቅርሽ አሁን ደግሞ ስለጠፋሽብኝ ሌላ ሰው በህይወትሽ ገብቶ ይሆናል ብዬ በማሰብና በመጠራጠር ነው በማለትም ይመልስላታል። በሌላ በኩል አሁን አሲርና ፍቅር የተገናኙት ለበጎ ይሆን ወይስ ለመጥፎ? ለበጎ ከሆነ አሁን ፍቅር ያባቷን ነገርም በማጤን እና እንዲሁም በማገናዘብም ሁሉን ነገር አድርጋ መዝገቡን ልታግዘው ትችላለች፣ እንዲሁም ገንዘቡንም ሊያገኝ ይችላል ብዬ አስባለሁ። ለመጥፎ ከሆነ ደግሞ አባቷ የሚያደርገውንና እንዲሁም በፍቅር የቀረበች መስላም ተንኮልን ካሰበች መዝገቡ ወይም ማሴር አሁን አደጋ ላይ ነው ማለት ነው። በቀጣይ ቪዲዮስ በምን አይነት ሁኔታ እናገኛቸው ይሆን የሚለውን የምናይ ይሆናል ማለት ነው። ለዛሬው የነበረ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ ከልብ አመሰግናለሁ በማለት መልካም ጊዜ ቻው ቻው።